የካዱ የሆኑትን ኒዕማዬን ያደረግኩላቸውን አላሁ ረቡ ለዛ የሰጠው ኒዕማ አለ። ለሰው ልጅ ያደረግኩለትን ባለስልጣን ናቸው፣ ገንዘብ አላቸው፣ ብዙ ነገር ማድረግ ይችላሉ አይደለም። እዛ ቦታ ላይ የሰው ልጅ አላሁ ረቡ ዛ የሚሰጠው የሁሉም ሰው ኒዕማ ይለያያል። ኡሊናዕመቲ የኒዕማ ባለቤት የሆኑትን ከዛ ምን አለ ወመሄልሁም ቀሊላ ስጣቸው ጊዜ ትንሽን ጊዜ ወመሄልሁም ትንሽ ጊዜ ስጣቸዋል። ረሱል ዐለይህ ሰላቱ ወሰላም ዳዕዋ በጀመሩበት ጊዜ የሚያረጓቸው የነበረው ነገር የእሳቸውን ሲራ ብትሰሙ እከሌ ሰደበኝ፣ እከሌ መጣኝ፣ እከሌ ጨበኝ፣ እንደውም አልሐምዱሊላ ማለት ትጀምራላችሁ። አልሐምዱሊላ የእኔ ጌታ አንተ እየወደድከው ከሆነ ስራዬን አልሐምዱሊላ። ለምን ረሱል ዐለይህ ሰላቱ ወሰላም መላይካ እየመጣ የሚያናግራቸውን እንዲህ ከተባሉ እኛ እነ ማንን ብላችሁ ማሰብ ትጀምራላችሁ። እኔ ማንኝ ትላላችሁ። ወሕይ እየመጣ እያናገራቸው፣ እሳቸው ደግሞ የሚባለውን ነገር በሙሉ ይሰማሉ። እሳቸውን እንዲህ ካደረጉ የሰው ልጅ ታዲያ እኛ ማንንና ብላችሁ ማለት ትጀምራላችሁ። ወመሂልሁም ቀሊላ አለ ሱብሃነሁ ተዓላ ኢነ ለደይና በእርግጥም እኛ አለን። ያው አጭር ንግግር የአላ ሱብሃነሁ ተዓላ አንካሊን ወጀሂመ አንካል ማለት ምን እንደሆነ ታውቃላችሁ? ቼል ፍርጥም አድርጎ የሚይዝ አንካል ማለት ማን እንዲህ መንቀሳቀስ እንዳይችል አድርጎ የሚይዝ አንካል ማለት ሱረቱ ያሲን ላይ እዚህ ላይ ነው አላህ ስብሀነሁ ወተዓላ እናደርግባቸዋለን ያለው እዚህ ላይ ሲታሰርባቸው፣ እንዲህ ወደኋላ መዞር ወደፊት እንዲህ መዞር አይችሉም። ወደ ኋላ መዞር ከፈለጉ ሙሉ አካላቸው ነው የሚዞሩ። ምክንያቱም አጥብቆ ይዟቸዋል። እዚህ ላይ በጣም ድበር ኃላፊዎች አሉ። ስንት ስቃይ አይተናል! በዚህ ጊዜ ሰዎች ሲሰቃዩ፣ ስንት አይነት ጉድ እቺ ስክሪን አሳይታችኋለች! ስንት አይነት ግፍን ሰምተናል በዚህ በእስክሪናችሁ እጃችሁ ላይ ባለው ስልክ። ያልታየና ደግሞ ያልተሰማ አላሁ ረቡ ልዕዛ የሚያቀው የሚያውቀው የስንት ግፎች በየቦታው ተደብቀ ያሉ። ያሉ አንዳንድ ሰዎች መከራቸው ነው ያሉ ወይ በሽተኛ ሆኖ መንቀሳቀስ የማይችሉ ሆኖ የሆነ ነገር ሆኖ፣ እስቲ ዲፕ ጠይቋቸው፣ ወይ የሆነን ሰው ሲበድሉ የነበሩ ናቸው ወይስ ግፍ ሲሰሩ የነበሩ ናቸው ይቆጥሩ። አለ አላህ ሱብሓነሁ ወተዓላ ሲይዝ ደግሞ የያዘ ነው አለን። አለ እዚህ ጋር ኢነ ለደይና፣ በእርግጥም እኛ አለን፣ አንካለን ቼን ቼን አዘጋጅተናል። አለ አላህ ሱብሓነሁ ወተዓላ አንካለን ወጀሒማ ጀሒም ማለት ማለት ይመስላችሁ? ልክ አሁን ታወር እንደ ቢልዲንግ ይሰራል አይደለም። አንዳንዴ ኮ የሆኑ ሰዎች አንዳንድን ድንበር ያለፈን ግፍ አድርገው ያንን ሰው የጎዱትን አጎዳት ያንን ሰው ያደረሱበትን ነገር ምንም ነገር ቢከፈል እዚህ ምድር ላይ ያንን የሚተካለት ነገር አታገኙ። ብዙ ሰዎችን ዲስትሮይ እያደረጉ ሰዎች አሉ። ዲስትሮይ እያረጉ ሰዎች ማለት ለእነዚያ ሰዎች አሁን ምንድን ያንን እስቲ የሚያስደስታቸው ነገር አላሁ ረቡ ሊዛ ይሄን ያዘጋጀው የሚለው ለማን በጣም አረመን የሆኑ ድንበር አላፊዎች አላሁ ረቡ ሊዛ ማን ብሎን የጠራቸው እዚህ ጋር ኡሊናዕመቲን ያላቸው ኒዕማን የሰጥኋቸው አንዳንዴ ኒዕማ ገንዘብ ስልጣን ምን ሲኖረው በዛ ብዙ ነገር ማድረግ እችላለሁ ይልና ማለት ነው ያሰማራል የራሱን ሰው ያ የተሰማራው ሰው ደግሞ ጥፋቶችን ያደርጋል። እንደዛ ነበር ረሱል ዐለይሂ ሰላቱ ሰላም ላይ የሚልኩባቸው ገንዘብ ስላላቸው አቅም ስላላቸው እስልምና ለማጥፋት ማለት ነው። እና ብዙ ደግሞ እንደዚ አይነት ድንበር የሚያልፉ ሰዎች ደግሞ አሉ። በሰዎችም ላይ ምናለ አዘጋጅተናል። ጃሂም ማለት እንደ ቢውልዲንግ ሆኖ ውስጡ ሸለቆ የሆነ ነው። ጃሃም ማለት ይሄ አሁን አንበሳ ይሄ ውስጡ አይኑ የለም እንዲህ ብሎ አታክ ለማድረግ

ከዛ ደግሞ እዛ ውስጥ እንግዲህ ምግብ ይፈልጋል አይደል? ምግብን ደግሞ አዘጋጅተናል እስታከም ያደርግ ለእነማ ግፍ ሰሪዎች፣ ድንበር አላፊዎች። አንድ ሰው በአንድ ነገር አላምንም ካለ መብቱ እዛ ላይ ግን ኢፍትራዕ ማድረግና በአላህ ስብሓንሁ ወተዓላ ቃል ማሾፍ ቀላል ነገር አይደለም። አሁን እኔ የትኛው ትምህርት ቤት እንደተማሩ ማን አስተማሪ እንደሚያስተምራቸው ወላሁ አዕለም

ልቱሙሁም ሲክሪየን ሀታ አንሰውኩም ዝክሪ ማሾፍያ አርጋችሁ ይዛችኋቸው ነበረ። እኔን ማስታወስ እስከምትረሱ ድረስ ወኩንቱም ምንሁም ተሐኩን አረ ከመሀልም የምትስቁባቸውን ነበራችሁ። የሚባሉ ሰዎች አሉ። የቂያማ ቀን ባሮቼ ዱዋ ሲያረጉ ታሾፉባቸው ነበረ። የሆነ ቦታ ገብቼ ዱ እየተደረገ ሆነ ያሾፋሉ። እዚህ ደግሞ እኛ ቤት እህታችን በቀደም አንዷ ዱዓ እያረገች ጎስት ላይ ገብታ ሙስሊም የሙስሊም አካውንት ይዞ ያሰቃሉ

አሁን ያለነው ከሁለት ሰው ጋር አይደለም የምታወሩት፣ ያለነው ሶሻል ሚዲያ ላይ ነው። አንድ ሰው አንድ ነገር ሲጽፍ እሚያዩ ሁለት ሰው አይደለም። መቶ ሰው ካለ መቶ ሰው ያያል። አራት መቶ ሰው ካለ አራት መቶ ሰው ያያል። አራት መቶ ሰው ላይ ምን አይነት ነገር እንደሚያስቀምጥ ምን አይነት ትምህርት እንደሚሰጣቸው አላውቅም። እኔ አላሁ ረቡል ዒዛ ነጃ ይበለን በራህመቱ። በጣም ከባድ ነገር ስለሆነ ነው እንደ ቀላል የተተወ ነገር። ሕስኑ ልኹሉቅ ማለት ስነ ምግባር ነው። ረሱል ዐለይሂ ሰላቱ ሰላም ኮ ተናግረዋል። ጾምም ሶላትም ዘካም ምኑም ምኑም ተቆናህና ሕስኑ ልክሉቅ ካን የለው ሰውየው ዜሮ ነው አላህን መፍራትና መልካም ስነ ምግባር ስነ ምግባር በጣም ኢምፖርታንት ነው እስልምና አስተምሮ ላይ ስነ ምግባር አላህን መፍራት አላህን ስብሓን ወተዓላ የሚፈራ ሰው እንደፈለገው አይናገርም አላህን ስብሓን ያቺ ሴትዮ በጎረቤቷ እኮ ነው ጀሃነም የገባችው ለምን ሕስኑ ልክሉቅ የልናትም አዛ ታረግ ነበር ጎረቤቷ ዓዛ አዛ ብቻ ማድረግ የሚፈልጉ ሰዎች አሉ ኸይር ነገር ሲሆን ኮሜንትም አያስቀምጡም። ያ ረብ በራህመት ከኸይረኞች አድርገን ብሎ እኮ ሰው ኮሜንት ያስቀምጣል። የምታገኟቸው የሆነ ጭቅጭቅ ያለበት ቦታ ላይ ብቻ። ተውሒድንም እዛ ቦታ ላይ ነው የሚያስተምሩት፣ እርማት የሚሰጡት እዛ ቦታ ላይ። ኸይሩ ላይ ግን አታገኙም። ለምን? ኸይሩ እንዲስፋፋ አይፈልግም ኢብሊስ። ሹብሃት የሚፈጥር ሙሽኪላ የሚፈጥር ጥርጣሬ የሚፈጥር እርስ በርስ የሚያያይዝ ላይ በልበል ይለዋል ሰውየው። ከዛ ይድና ይጽፋል አማም ላ ያስጠይቃል አላሁ ረቡልዕዛ ምንድን ነው ያለው ስብሓነሁ ወተዓላ በባሮቹ ላይ የሚወደው ምንድ ነው ሱሉሕ የሚፈጥሩን አንዱ ለአንዱ የሚያዝንን ስታዘን ይታዘንልሃል ስትሰጥ ይሰጥሃል ነው የተባሉ ለሙስሊሙም ለሌላ እምነት ተከታዮች አላሁ ረቡልዕዛ ምንድ ነው ባሮቹ ላይ የሚፈልገው መልካም ስነ ምግባርን ሁሉም የእሱ ፍጡር ናቸው ሊያየን ነው ቢሻ ኖሮ ሁሉንም አንድ ማድረግ ይችላል ሊያየን ነው አንቺ ላይ ወይ አንተ ላይ ችግር ሳይ እንዴት ነው እኔ ሪአክት የማደርገው? ለማዋረድ ነው ቀደም የምሮጠው ወይስ ደግሞ ያንን ነገር ለማስተካከል? እህቶቻችሁን ወንድሞቻችሁን ደግሞ ምንድን ነው ያሉት የኛ ነቢ ለ ሰላት ሰላም ዞናችሁን በመልካም ብቻ አርጉን ያሉት። ይሄ ቀ ረሱል ለ ሰላት ሰላም አስተምሮ ነው። ካዕባን እየዞሩ ማ አጥየበ ኪ ማ አጥየበ ሪያሐ ኪ ማ አዕዞመ ኪ ማ አዕዞመ ሑርመተ ኪ እየዞሩ እኮ ነው ምን አይነት የተከበርሽ ነሽ

እኔ ቆም ብዬ ላሰብ ይገባል። አማም ላ ሁላችንም የያዦች ነን። ስንሄድ ደሞ የሰራነው ስራ ብቻ ነው ፕሬዘንት የሚያደርገው። አይ እከሌ እኮ ኡስታዝ እንዲያርጎኝ ነው ወይ ደሞ እከሊት እኮ እንዲያርጋኝ ነው፣ እከሌ ጓደኛ እንዲያርጎኝ ነው የሚባል ነገር አይሰራም። ጀሃነም ውስጥ ሲገቡ እነሱን እኮ ተከትለን ነው የሚሉ ሰዎች አሉ። እና እነሱን ስለተከተልናቸው ለእነሱ የበለጠ ቅጣትን ስጣቸው ያረብ ብለው ይጠራሉ። ቁርአን ላይ ነው የተቀመጠ

እልም ብለው በጠፉበት ሰዓት ብዙ አይነት ስትራግል አይተዋል። አሁን ተመልሰው መጥተዋል። እኔ ኢንፎርሜሽናቸው ነበረ በቅርብ የሚያውቃቸው ሰው ነግሮ ነበር እና በዚህ ሶሻል ሚዲያ ላይ በነበሩ ጊዜ በጣም መጥፎ ነገር የሚናገሩ ነበሩ፣ ከኛ ልጆች ማለት ነው። እነከሌ እነከሌ አልላችሁ። ጠፍተው ነበረ ረጅም ጊዜ ለአመታት፣ ተመልሰው መተዋል። አሁን ግን በዛ በጠፉበት ጊዜ ብዙ ስትራግል አይተዋል። አሁን መተዋል። አሁን ደግሞ የሚሰሩት እንግዲህ አላህ የሚወደውን የሚሰሩ ያርጋቸው።

በእኔ ቃል ላይ አያልፉም። ምን ሆነው ልክ እንዳልሰሙ ሆነው እንዳላዩ ሆነው አያልፉም። አይፈልግም፣ ሰው አሁን ስለ ጀሀነም መስማት አይፈልግም። እውነት ነው፣ ደግሞ ይሄ ይቀርባል። እና ዱንያ ላይ ስትሸሹት፣ ስትፈሩት የለም ስትሉት የነበረው ይሄ ነው የሚባሉ ባሮች አሉ። አላህ ይጠብቀንን። የምናንተ ነው። ከዛ ምን አለ አላህ ስብሓነሁ ወተዓላ፣ የውመ ያቀን ነው ተርጅፉል አርዱ የምትርገፈገፍበት መሬት ቤት ያለው መሬት ላይ ነው። ፎቁ ያለው መሬት ላይ ነው። ንብረቱ ያለው መሬት ላይ ነው። መኪና ያለው መሬት ላይ ነው። ምንበላው ምንጠጥ ያለው መሬት ላይ ነው። እስከተርገፈገፈች ምንድን ነው ለትንሽ ደቂቃ አዲስ አበባ ላይ መሬት መርገፍገፍ ተብሎ ታስታውሳላችሁ። በየገጠሩ የሆነ ጊዜ የውመ ተርጅፉ ልአርዱ ወልጅባሉ ጋራዎች ጋራ ደግሞ ትልቁ ጠንካራው ነገር ነው አላሁ ረብ ዛ የፈጠረው